ይህንን ቪዲዮ አንድ ወንድሜ ሸር አድርጎልኝ፣ በነገራችን ላይ ቪዲዮ እንዳየው ግን በጣም ነው ያፈርኩት። ሴቶች ግን በራሳቸው ጊዜ እየተዋረደችው እየተዋረዳቸው ቦታቸውን እየለቀቃቸው እንደሆነ ግን አልቀባቸው ይቺ ዝተት የሆነች ሰላም መሀይ ምንም የማታ አሰላሙ አለይኩም ወራህመቱላ ወበረካቱ። ሰላም ብያለሁ። እንግዲህ እንዳያችሁት ነው ትናንትና፣ ወይዘሪት ሀቢባ ማለት ነው በቤቷን ከፍታ ትዳር እናገናኛለን ትዳር ባህላል ነው እያለች ነበር እና ትዳር ማገናኘታችሁ አይከፋም። እንግዲህ ዘውጭና በሚለው ኡስታዝ እራሱ እየመከረ ነበር ማለት ነው። እና ተጋቡ አግቡ ተጋቡ እያሉ ነበረ ግን ህዝቡን የሚያስቀይም ነገር እና የሴትን ልጅ ክብር ነካ የሚያደርግ ነገር አንድ ነገር ሰርታለች ሀቢባ። ይሄ ልጁም እንዳለ ማለት ነው እየረከሳችሁ ነው ብሏል። እውነቱን ነው። አንዳንድ ሰው ተኮር ብሎ አላየውም ይሄንን ነገር ማለት ነው እና ይች ልጅ ኮሚሽን ከፍለ ነው ይቺ ልጅ የሚያገባ እያለች ነበረ። አያሳዝንም? ግን ግን ኮሚሽን ከፍለ ነው መሬ ማን የሚያገባ እንዳለ እያለች ነበረ። እንግዲህ ይህንን ያክል ባል እንዳጣች እና ይህንን ያክል ወንድ እንዳጣች ይህንን ያክል ለሴቶችን ክብር ዝቅ የሚያደርግ ነገር መደረጉ በጣም ደስ አይልም። አላቅም እኔ ሀቢባ፣ አንዳንድ ጊዜ የምትሰራው ስራ በጣም ያስጠላል ማለት ነው። እና አሁን እሷ እንደ ጥሩ ነገር አድርጋው ነው። ኮሚሽንን ከፍላችኋለን። ኮሚሽንን ማለት የማታውቁ ልጆች፣ እንደ ስጦታ፣ እንደ ደላላ ነገር ማለት ነው። ኮሚሽን እንደ ደላላ ብር እንሰጣችኋለን ነው። አያችሁ፣ እንደዚያ ነገር ነው። እንደዚህ ይባላል ግን። እንኳን እንደዚህ የብላችሁንና እንደዚሁም ወንዶቹ ተንጠባረውብናል ማለት ነው እና እንኳን እንደዚህ እንደዚህ በሚዲያ ላይ ከሌን የሚያገባ እንደዚህ ከፍለዋለን እርተው እንደውም እንኳን እንደዚህ ተብለው ወንዶች ምን አላት ብለው ነው ኮ የሚመጡት። ምን አላት? ምን ትሰራለች? ስራ አላት ወይ? ምንድን ነው የምትሰራው? ምን አላት? ውጭ ሄዳ ነበር ወይ? ኢትዮጵያ ናት ከተባለ ደግሞ ምን ትሰራለች? ምን ስራ አላት ወይ? እንዴት ነው በቃ ትናንት አሁን ብዙ ሰዎችን እያገናኘች ነበር፣ እና ወንዶቹ ምን አላት እያሉ ነበር የሚጠይቁት። አንዳንዶቹ ማለት ነው። ምን አላት የሚለው ነገር፣ ስራ አላት፣ ስራ ላይ የተላለ ሴትዮዋ እያገናኟቸው ነበረ። እና ትዳር በሚዲያ ላይ ተጀምሯል። እንግዲህ በሐቢባ ቤት እየገባችሁ እንግዲህ ትዳር የቸገራችሁ ሰዎች ተመዝገቡ። ግን አላቅም እንደዚህ፣ ግን ኮሚሽን እንከፍለዋለን። ምናምን የሚባለው ነገር የሴትን ልጅ ክብር ዝቅ እንደሚያደርገው ይህንን ዞር ብላ ቪዲዮዋን እንደገና ብታዳምጠው ትጸጸትበት ይመስለኛል፣ ሀቢባ ማለት ነውና። አይባልም እንደዚህ የደላላን ከፍለዋለን። ይች እሷ ልጅ የሚያገባ አይባልም። ሊያውም ስሟን ጠርታ ስሟን ጠርታ ማለት ነውና። ሴቶች ደግሞ እየገባችሁ ገና ለገናው ሚዲያ ነው ወይም የቀልድ ነው ወይም እንደ ቀልድ ነገር እየያዛችሁት፣ እኔ እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው አንዱ አሁን ጣሊያን ሀገር ነው ያለሁት፣ አግብቼ የማመጣው የገጠር ልጅ እያለች ነበረ። እሷም ትልቅዬ ሴት ሆና ለዚያውም አግብቻ አላቅም ምንድን ነኝ እረባካቸው። በተለይ ደግሞ ትላልቅ ሴቶች ማለት ነው፣ ደረጃችሁን እወቁ። ትላልቅ እድሜያችሁ የገፋ ሴቶች፣ እድሜያችሁን፣ ደረጃችሁን በቃ ለእናንተ ወሬ የሚመጥናችኋለ ኧረ በእኔ እድሜ ይሄ ወሬ አይወራ ምናምን ብላቸው? ረጋ ሰከን ብላችሁ ልክ እንደ ትልቅ እንደ ትልቅ ሰው ቢያጫወታችሁ ጥሩ ነው። እና አርጅተሽ፣ አንቺ አሁን ድንግል ነይ ብትይ ማን ያምርሻል ያማ፣ ማን ያምንሻል ማለት ነው። እና ጣሊያን ሀገር ነው የምኖረው፣ የገጠር ልጅ መሆን አለበት፣ አንጥተሽው ስላሽ ቢልሽ ምናምን ቢከዳሽ እያሏት ነበረ። የገጠር ልጅ አለ የገጠር ልጅ ማንነው ጅል ነው ያለው። ካልወደደሽ እኮ ጥሎሽ ይሄዳል። አግብተሽ አስር ጊዜ ብታመጩ ማለት ነው። እና እንዳትታለሉ ሴቶች ደግሞ እራሳችሁን አስከብሩ። ራሳችንን ክብራችንን በማይነካ መልኩ በቃ መሆን አለበት። ትዳር ብትፈልጉ ችግር የለውም፣ ትዳር አግቡ፣ ተጋቡ። እንደውም ኡስታዝ ማለት ነው ምላሉ። ኡስታዝ ማን ነው? ቱርኪ የሚባ ቱርኪ ማን ነው የሚባሉ ዞሮ ዞሮ ኡስታዝ እንበለው ኡስታዝ ቱርኪ ነው ዞሮ ዞሮ እና የምትፈልጊውን ወንድ ማለት ነው በማንኛውም በእምነቱ ጠንካራ በምኑም በምኑም የወደድሽ ወንድ ካለ የሚመጥንሽ ወንድ ከሆነ አግባይ ብለሽ ብትጠይቂው ይሄ ሀራም አይደለም ብለዋል። ማለት ነው እና የምትወዱት ወንድ ካለ ማለት ነው ሙስሊሞች ለሙስሊሞች ነው። ክርስቲያኖች ደግሞ አላልኩም። በእናንተ ደግሞ በሃይማኖታቸው የሚያዛችሁን ነገር ተከተሉ እና በሙስሊም ደረጃ የምትፈቅሪው ወይም የምትወጁው ባህል አቁም፣ በዲኑም በማንኛውም ነገር በቃ ይሄ ሰው ለእኔ ይሆነኛል ብለሽ የምትዩው ወንድ አግባይ ብትዩው ይሄ ሀራም አይሆንብሽም ተብሏል። እና የምትወዱት ወንድ ካለ የፈለጋችሁት ወንድ ካለ አግባይ ብላችሁ በስነስርዓት መጠየቅ ትችላላችሁ። በአደባባይ በሚዲያ ላይ ሳይሆን በቃ ስርዓት በጠበቀ መንገድ መጠየቅ ትችላላችሁ። ብትሉት ችግር የለውም ተብሏል ማለት ነው እና የትናንትናው ግን እኔ እንጃ የሀቢባ ሚዲያ በጣም ነው ረ ደግሞ እንግዲህ እኔ እንጃ፣ የነገ ሳምንት ደግሞ ሌላ ነገር ሊመጣ ይችላል ወይ ተጋብተው ወይ ምናምን ሊመጡ ይችላሉ። ግን ተፋታን ብላችሁ እንዳትመጡ ማለት ነው። እኔ ግን ያስከፋኝ ነገር ልመሬ፣ ማን የሚያገባ ኮሚሽን የምንከፍለው ምናምን ስትል፣ እኔ እንጃ፣ እኔ ሴት ልጅ በዚህ ነገር እንዴት እንዴት ተደርጎ ነው ያልኩት። እና አንዳንድም ሰዎች ተቆጥተውበታል። ሴትን ልጅ እንደዚህ ማራፈስ ለምንድን ነው የሚል ነገር ነበር። ሀቢባም እንግዲህ አዳምጣ ወይ ልትጸጸትበት ትችላለች። ያንን ቪዲዮዋን እየቆራረጣቸው የምትለቁ ደግሞ በረከሁን እሷ አኳታቅም አታውቅም። ይሄን እየቆራረጣቸው የምትልኩ ሰዎች ጎበዞች ናቸው። እና ክብራችንን እንጠብቅ። ሴት ልጅ ስትከበር ነው የምትወደደው፣ የምትከበረው፣ የምትወደደው፣ የምትፈቀረው እንደ ሚዲያ ላይ ወጥተንበት ተበራገድንና አፋችን እንዳመጣ ባወራን አይደለም። ሴት ልጅ መሰብሰብ አለባት። ስነ ስርዓት ያፏ ስነ ስርዓት መሆን አለበት።